አትቆጭ የሚያስቆጣ ነገር ከሆነ ለምን አልቆጣሽ? ትኩር ብዬ ሰዓት ትኩር ብለሽ ስታያት ምን ተናገረ? ይህች እንዳጣ ትኩር ብዬ ሰዓት አባዬን ትመስላለች። ምን አንቺን ጀምሻል? ምንድን ነው የምትይው? አንቺ እንዴት ብትንቂ አባትሽን እንደዚህ የምታስቢው የእውነቴን ማየ። እስኪ ትኩር ብለሽ አያት። አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔማ ጸጉሯን ቆርጬ እንዲ የሚያስመረምራት አለ ኤቢ አይምሮሽን ያመሸል። አይምሮሽን የሚያመሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው? ወደ አይምሮሽ የሚመጣው አባይማ ስም ብሏል። አመጣት ፀጉሯ መስልጭ አስመረምራታለሁ። ምን በወጣሽ አንቺ ችግር አለ። እሺ፣ ነሽ አረፍ ልበል ሰላምዬ። ግን ሳይሽ በቃ ታሳዝኝኛለሽ፣ ማለት ከሌላው ሰው በተለየ ጊድግን ታሳዝኝኛለሽ። ውይ የኔ እናት አመሰግናለሁ። አሁን ቤተነሽ፣ ይሄ ሳሙን አልሽ ይጎደዋል። ታይ ታይ እባክሽ እኛ ጭቃ ውስጥ ተኝተን አድረናል እኮ። ማለት እንዴት ጭቃ ላይ ልታድሪ ትችላለሽ? ቤተሰብ የሌለ ነው አልገባኛ። እባክሽ ተይው። ስለ እኔ ህይወት ግን አንድ ቀን አውራሻለሁ። ስታኝ እንዲህ ቀላል ሰው እንዳልመስልሽ ነው። ማወቅ ፈልጋለሁ። የእውነት ቁጭ ብለን እንድናወራ ፈልጋለሁ። ብቻ ግን ሰላም ነው። ደከመኝ ምናምን እንዳትይ። ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ከእኔ ጋር ሁሉ ሰላም ነው። ላይክ በማድረግ ቪዲዮውን ጀምሩ፣ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡለኝ። እንግዲህ በዛሬ በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ በዛሬው ቪዲዮ ዳጣ ከብዙ ከረጅም ዓመታት በኋላ ከቤተሰቦቿ ጋር ብትገናኝም ግን አሁን ላይ ያንን ያሳለፈችውን ስቃይ መርሳት የራሷን በቃ ከቤተሰብ ጋር ደስ የሚል ህይወት ማሳለፍ ሲገባት፣ እንግዲህ ሌላ ውጣውረድ ውስጥ ነው የገባቸው። ምንም በማታቀው ዙሪያውን የጠበቃት ነገር በጣም አስቸጋሪ ነገር ነው ማለት ነው። እንግዲህ እህቶቼ ካለቻቸው ጀምሮ እስከ በቃ ዙሪያውን ያለው ነገር በጣም ከባድ እና ለእሷ ፈታኝ ናቸው። እንዳሰበቻቸው አላገኘቻቸውም ማለት ነው። እንግዲህ ከገባሽ ቀን ጀምሮ በእያንዳንዱ ቀን በቃ ማለት ፈተናዎች እየተነባበሩባት ይገኛሉ። እንግዲህ በተለይቺ እህቷ አብጌ የምትባለው እህቷ በጣም አስቸጋሪ ባህሪ ያላት እንግዲህ የቅናት መንፈስ ያደረባት በጣም መጥፎ ልጅ ነች ማለት ነው። በዛም እንግዲህ የራሷን ቅናት መንፈሷ በጣም አላስቀምጣትኝ ሲል እንግዲህ ዳጣን ከዚህ ቤት ለማባረር የማትቆፍረው ጉድጓድ የላትም። እንግዲህ በባለፈው እንዳያችሁት መጽሐፍ የናታንን መጽሐፍ አስቀድተቻት ከዛ ማለፍ ብሎ እንግዲህ የእናቷን ጌጣጌጥ ራሷ ሸሽጋ ዳጣ ሰረቀች፣ ሸጠች ብላ ተናግራ ነበረ። ግን ከእውነታው የትም ስለማይሽሽ እንግዲህ ጌጣጌጦቹም ተገኝተው እሷም እንግዲህ እናቷ እንዲያሰማ ተሸሽጎላት በተቀመጠ፣ ግን ደግሞ በቃ አባዬ ከዚህ ከቤትችን ዱርዬ ላለማባረር የሚያደርገው ጥረት ነው እያለች ከእናቷ ጋር ትሞዳሞዳለች ማለት ነው። ያም አልበቃት ብሎ እንግዲህ እናታን ጋ ትተኛለች ናታን ጋ በጣም ሌላ ነገር እየሰሩ ነው ምናምን ብላ አቀጣጥራ እንግዲህ እናት ከተቀመጠችበት ሁሉ አንስታ ይዛ ተክላሳቸው ድረስ ይዛ ሄዳ ነበረ። ዳጣ እንግዲህ በሰዓቱ እንደያችሁት የሄደችው ለእሷው ነበረ ማለት አብዬ በጣም ነው የምትወድህ፣ ስለዚህ ተረዳያት ብላ ነበረ ማለት ነው። ሄደችው ግን እሱ በእርግጥ ናታን ዳጣን በጣም ነው የሚወዳት ማለት ፍቅር አድሮበታል ግን ዳጣ ምንም እምታገው ነገር የላትም። አሁን ዳጣ የፍቅር የምን ህይወት አይደለም የሚያስጨንቃል፣ እህት ወንድም፣ ቤተሰብ ማግኘት ጉዳይ ነው። እሱንም በቃ እህቴ ወንድሜ፣ አባቴ እናቴ ብላ መጣራት ይሄ በቃ የአስራ ስምንት የአስራ ዘጠኝ ዓመት ህልሟን ማሳካት ነው የምትፈልገው እንጂ ከማንም ጋር ምንም አይነት ሪሌሽን የላትም ማለት ነው። ግን ያው ሰው ህልም እንዲፈጅ ይፈታል ነው እና እንግዲህ አብጌ የምታስበው ነገር መጥፎ መጥፎውን ስለሆነ እንግዲህ በዛ በሷ መስፈርት ስለሆነ የምታሴዳት እንግዲህ ዳጣ ምን በለለችበት የሌለ ብዙ ነገሮች እየሆነች ለቻችሁ ትገኛለች ማለት ነው። እንግዲህ ያ አልበቃት ብሎ ባለፈው ትናንትና እንዳያችሁ ደግሞ እናትየዋን በፊት ቀን ጀምራ ይቺ ልጅ ያባየናት መሰለኝ ወልዷት ነው መሰለኝ ያለች እናትየዋን ግን እንግዲህ እየተቆጣቻት ነበረ። ትናንትና እንግዲህ አልፈራ አልጠረጥር ብራ እችልጅ ትኩር አርጌ ሳያት አባየን ትመስላለች፣ ውሃንም ትመስላለች። ስለዚህ እኔ እችልጅ ጸጉሯን ቆርጬ ዲኤንኤ ላስመረምራት ነው አለቻት። ማለት ነው እንግዲህ እናትየቱን በጣም ነው የተናደችው። አንቺ ቆይ ከየት ነው የምጣሽ? አንቺ ሰይጣን ቆራጭ፣ ካሁን በኋላ እንደዚህ አይነት ነገር ባገኝብሽ እንግዲህ አስሬ ግርጅሽን አስሬ፣ ግዴታ ጸበል መግባት አለብሽ። አሞሽ ደሆነ ታከሚ። ምን አይነት ሰይጣን ነሽ? እያለች እናትየዋም እንግዲህ ተቆጥታታለች። ግን ከተንኮሏ ወደ ኋላ አላለችም ማለት ነው። እኔ አሁን እዚህ ጋር ማለት ነው እንግዲህ ገብታ ኦልሬዲ የዳጣን ጸጉሯን ቆርጣታለ። እኔ እዚህ ጋር ምን አሰብኩ መሰላችሁ? እንደዚ ጸጉሯን ቆርጣ ስትወጣ የሆነ ሰው ቢያገኛት ደስ ይለኛል። ወይ ዳጣ እንኳን አልነቃችም፣ ተገላብጣ ተገላብጣ። ኦልሬዲ እኮ ጸጉሯን ቆርጣታለ ማለት ነው። ግን ስትወጣ ወይ እናቷ ወይ በቃ የሆነ ወይ አባቷ ወይ ደግሞ እናታን ቢያዋት በጣም ነው ደስ የሚለኝ ማለት ነው በቃ መዋረድ ያለባት ብዬ አሰብኩኝ እች ልጅ። አሁን እንግዲህ አባትየው ቆይ ተረጋጊ እያለ ኢቭን እንኳን ልጅ መሆንሽ ቢታወቅ ለራሱ መናገር የለብሽም ተረጋጊ ያለ ምን ቀረም ትዳሬ፣ ልጆቼ ትዳሬ ይበጠበጣል። ስለዚህ ተባክሽ ዳጣ፣ የሚፈጠረው ነገር ከባድ ነውና ረቂ ተረጋጊ ያለ እንግዲህ ዳጣን እየለመነ ባለበት ሰዓት ላይ እሷ ባቋራጭ ወዳና ሄዳ ይሄንን የምታደርግ ተሆነ በጣም ከባድ ነው ሪስኩ ማለት ነው ማለት ኒኮም የምታገኘው ነገር ነው ያልገባኝ። እሺ አሁን ዳጣ ያው እህቷንች ለሷ ምህት ነው የምትሆናት አይደል እንግዲህ የራሷን እና የዳጣን ስታስመረምር እህት የሞሆናቸው እንግዲህ ዘጠና አምናን ፐርሰንት ይመጣል። ሶ በቃ እህቷ ምሆን ሆነ አወቀች፣ አባቷ ልጅ ምሆን ሆነ ምን ይጠበስ ማለት ያኔ እናቷ ጋጣልታ እናትና አባቷን ቤታቸው ማፍረስ ነው የምትፈልገው። ሆኖ ቢሆን ለራሱ ይሰውዬ አባቷ ነው አይደል የተፈጠረውን ነገር አባዬ ምንድነው የሆነው ነገር ብላ በሷም እሷ አሁን የቅናቷን መንፈሷን በቀስቀጥ ለመሄድ ነው እንጂ እየጣረቻለችው ይሄ ነገሩ የቤተሰብ መናጋቱ ምናምን እሷ ምንም አልታያትም። ግን ደግሞ የእኔ እሷ አስመርምር አባትዩ አሁን አስመርምሮ አባትዩ አንጥቶት ቢነመጣ ነገሩ ነገሩ የሆነ የተሻለ ያለ ሰከን ያለ ይሆናል። ግን አሁን ቢ የምትባል ሰይጣን ማለ ዛህዲያም ውጤቱ ሲመጣ በጣም ከባድ ነው። እናትና አባቷ ይጣላሉ፣ በቃ ብዙ ነገር ይበጠበጣል። ምናልባት እሷ የምታስበው ዳጣን ከዚህ ከቤት ከዚህ ከቤት ለማባረር የሄደችበት እርቀት ሊሆን ይችላል። ግን ደግሞ ይሄን ያክል አመርቂ ውጤት አያመጣላትም እኮ እና በጣም ነው የምትገርመኝ። እውነት ለመናገር የምትሄድበት እርቀት በጣም ከባድ ነው። በዚህ ልክ በቃ እኔ እንጃ። ሌትም ቀንም ስታስብ የምታድረው ተንኮል ነው እንግዲህ። ዳጣ ጠይቃታል፣ ይሄ ልትወጂው አለሽ በቃ ነው በቃታ ፈታፍለ በዚህ እንደም እንደምትወጂው በቃ ደግሞ ቆንጆ ልጅ ናት ምናምን ብዬ ላሽ ቀብጥልሽ ና ናታን ካንቺ ጋር በፎን ቃ አንድ ይዘው ላደርግልሽ እያለቻት ነበረ ግን በአንድ ነገር ከቻልሽ የተባበሪኝ አለቻት። በምን ስደቢውና ቢው ከእሱን አስቀይሚው ከዛ በኋላ አደረገ በዚህማ አልችልም አለያ ማለት ነው። እሷን ብቻ ሳይሆን እንግዲህ ሰላምን ሰላምን እስኪ እባክሽ ብር እከፍልሻለሁኝ ዳጣን አንደኛ ከቤት ውስጥ ከኛ ከሰው ከኛ ከቤት ሰው ነጥለች ለብቻ ምግብ ስሪላት፣ ጨው ምናምን እያበዛች ደሞ በቃ አማራያት የሆነ ብቸኝነት እንዲሰማት እንደተገፋች አይነት ስሜት እንዲሰማት አድርጊ ነበር ያለች ማለት ነው። ሰላም ደሞ አረ አላደርገውም፣ ይቅርታ፣ አንቺንም እወድሻለሁ፣ ዳጣዬም ደሞ ምንም የሚጠላ አይደለም። ስለዚህ ተይ፣ እኔ ጭራሽ የነገር አላደርገውም፣ ተይኝ ብላታ ላይ ማለት ነው እንግዲህ እናትየቱ ደግሞ ደሞ ውሃና ዳጣ በጣም ነው የተግባቡት በጣም ነው የሚዋደዱት ማለት ነው። እንግዲህ ዳጣ ውሃን የሆነ ሰው የሆነ ትምህርት ቤት የሆነ ልጅ ተሳድቦባት አሳየታት፣ እንግዲህ ማለት ነው ቀጥቅጣ አላት ማለት ነው፣ መታችላት። ከዛ መታ እንግዲህ ለእናቷ ስትናገር እናትዬ እንዴት እንዴት ታደርጋለች አለ ማለት ነው። ከዛ ሲቀጥል ደግሞ ውሃ ዳጣ ጋ ነው በጣም ፒስ የሆኑት ሰው ያራዳ ልጅ ይህም መቼ ይችላል ማለት ነው። ከዛ እናትዬዋ እንደዛ ብላት ውሃ እናትዬቱ እንዴት እንዴት ተናደደች። ይህቺ ዱርዬ ልጄን አበላሸችብኝ ትላለች ምናምን። እንግዲህ ሰውዬው ደሞ ታያቸው እንጂ ዘና ይበሉ ቆይ፣ አንቺ ለምንድን ነው እንደዚህ የምትሆኚው ምናምን እያላት ነበረ። እናትዬቱም ደሞ እኬ ለካ እንደዚህ አልክ ነው እንዴ? ልጆች የተበላሹ እንደዚህ ሆኑ ብል ምን አለ። አሁን ይሄ የራዳ ልጅ አሁን ይሄ አማርኛ ምን ችግር አለው? ኧረ ተይ ኧረ ተይ እያላት ነበረ። እሷም እንግዲህ ተቆጥታ ነበረ